ለምን ጣም አለው ስል ቢያንስ ቢያንስ ወልቃየት ራያ ያማራው ነው። ቢያንስ ቢያንስ ቢያንስ አድቫንቴጅ አግኝታል። ርስትን አስመልሳል። ርስት ተመልሷል። የሁለት ዓመት ጥያቄ ነው። ተፈራርመዋል። መሰጠት አለበት ተብሎ የተፈረመ ጥያቄ ነው። ፕሪቶሪያው ስምምነት ላይ ወልቃየትና ራያ የትግራይ ነው ተብሎላል። ይህንን እንኳን አብይ አሳልፈው አልሰጠም ለምን ለቁማሩ ያስቀምጠዋል ያራዳ ልጅ ነው አብይ ለቁማሩ ለቁማሩ ወደ እሱ ለመጣ ይሰጣል አብይ ወደሱ እሱ ላደላ ቁማር ነው አዘይነ ፖለቲካ እሱን ጥብስ ነው ለሚለው ይሰጣል አማራ ጓጓጓጓ ስትል ገስዋ ይሄ ነገርማ የትግራይ ነው ይልና እዛ አጋጫል እዛ አጋጫል እዛ አባላል እሱ ጋር እንድትደርስ እንኳን አያደርግም ፖለቲካ ይችላል አብይ ስል እንደዛ እኔም የማደረገው ነው ማድረገው፣ ማባቢያ ቁጭ አድርጌ አስቀምጬልሃለሁ። ወልቃይትና ራያ እንቁልልጭ ይልሃለሁ። እንቁልልጭ እንቁልልጭ ነው የምልህ እንቁልልጭ። ገስዋ አማራ ሕዝብ ፉን ፉን ካለ እንደ ሕዝብ አሁ በቃ ትግራይ ውሰዱ ውሰዱት ይላል። ከማን ጋር ነው የምትጣለው? ከዛ ከትግራይ ጋር እንደገና ጦርነት ትጀምራለህ? ይህን እንኳን አታስቡ። ስለዚህ አማራ በፖለቲካ ደረጃ ብቃት ያላቸው ሰዎች እንኳን ሊኖሩት ወደፊትም አይፈጠርም ለምን ተሳዳቢዎቹ ፊትለፊት እየቀድመው እናት የሚሰድ ቤተሰብ የሚሰድ ምን የሚሰድ ፊትለፊት እየቀድመው ሰካራሞቹ ሲመጡ እዚህ ላይ ሰው ይመስላሉ ከዚህ ሲሄዱ ወይ ሽርሙጥናቸውን ወይ ሽሻቸውን ሲሉ ነው የሚሆኑ ስለ ህዝቡ ተጨንቀው አያውቁ እዚህ ሲመጡ አማራ አማራ ይጫወታሉ በምንት ከዚች እንደወጡ ከዚች ላይ ሺሻቸውን ሲመጠምጡ ነው የምታያቸው። ዳስፋ የእኔዎቹ ታፕታፕ እያደረጋችሁ ለምንድን ነው ወንደሰኔ የጠፋው? እንወያይበት እስቲ መቼም ፋኖ የነ ዘመነ ካሴቲም ለደብረጽዮን እንደፈረመ ይታወቃል ለደብረጽዮን እንደፈረመ ይታወቃል ለምን ዝም አላችሁ ለደብረጽዮን እንደፈረመ ይታወቃል ለምን ዝም አላችሁ አፍራችሁበት ነው ለህዝቡ መግለጽ አቅቷችሁ ነው መናገር ፈርታችሁ ነው። ምንድን ነው የያዛችሁ? ለምን ለህዝቡ አታሳውቁት፣ ወይስ ዘረፋ አለ። የእነ ዘመይ ቲም ለደብረ ጽዮን ፈርመዋል። ፈርመዋል። ለምንድን ነው የኔ የፈራችሁት መናገር? ምን የያዛችሁ? አፍራችሁበት ነው ወይስ ደግፋችሁት ነው? ከሁለት አንዱን ሀሳባችሁን ንገሩ፣ ንገሩን። በደንብ ኢንፎርሜሽኑ እያንዳንዱ አማራ ያውቀዋል። ግን ጸጥ የአማራን ህዝብ ሊያስበሉት ጸጥ። አብይን ለመጣል ከሆነ ከሴጣን ጋር የምንሰራለን። እውነትህን ነው፣ ከሴጣን ጋር እንሰራለን። አብይ ጋር ወልቃይት የሰጠህ ማን ነው? ሹሉቃ ራያን የሰጠህ ማን ነው? አብይ መስሎኝ መስሎኝ ይኸው፣ ምን ችግር አለ? የፖለቲካ ዘላለማዊ ጠላት የለም። የለማ እውነት ነው። በማኒፌስቶ ግን አማራ ጠላቴ ብሎ የሰራልህን ሰው መቼም ቢሆን ዘላለማዊ ጠላቴ ነው ብዬ ነው የማስበው። በማኒፌስቶ ነው የተሰራለ አማራ ዘላለማዊ የአማራ ጠላት ነው አማራ ጠላት ነው ተብሎ ነው የተሰራ ጠላቴ ነው ተብሎ የተሰራው በእዋት ራሳቸው የሚሉት አማራን ለማስጠላት ያልተሰራው ምንድን ነው? በህወሓት ዘመን በህወሓት ዘመን የኦሮሞና የአማራ ልጅ መተንፈስ እንኳን አችል መተንፈስ ነው ማወራ። እስር ቤቱን በሙሉ የሞላ አማራና ኦሮሞ ብቻ። የሚያሳዝን አሁንም እስር ቤቱን ላይ የመላው አማራና ኦሮሞ ነው። እነዚህ የጅብ ቆዳና ያላቸው ይሽለጠለጣሉ። ጎበዞች ናቸው እጥፍ እጥፍ ነው የሚሉት አሁንም የሞላው የኦሮሞና የአማራ ልጆች ነው። አብረው ተስማምተው መኖር ሲችሉ አብረው ተስማምተው ቤተመንግስት መምራት ሲችሉ ኢትዮጵያን መምራት ሲችሉ በማይረቡ ሆዳ አማራዎች የአማራ ልጅ ይበላል። ስለዚህ የአማራና የኦሮሞ ልጅ መስማማት አለበት። እኔ በዛ ከድር ደብል ኤጀንት ነበረች። ምን ነበር ሲናገር የነበረው ከድር፣ አታውቁትም። እኔም በጣም አድርጎ የጠላ የለም። ምን ነበረ? ከድር አሁን አስፈርመዋታል። ከድሮ ምን ብሎ አስፈርመዋት? ኤርትራዊ ነው እንዳትረሳ ወለየና። ኤርትራዊ ነኝ እያለ ነው ከድር የሚናገረው። ኩላሊቴን ሸጬ ወዲማኛን አስገድላለሁ ስትል ነበር ከድሮ። ዛሬ በልጽጋለች። ሮማን ጨጨብሳ፣ አሮጊቷ ዮኒ ማኛ ከዳ፣ አመረን ከዳ፣ ኢትዮጵያ ገባ። ዮኒ ማኛ እኔን እኮ ጠይቆኛል። ዮኒ ማኛ አንቺ ኮባ ኮባ እካክ። ዛሬ ብልፅግና ብልፅግና ትላላለች። መጣ ኢትዮጵያ ለመሄድ ሰባት ወር ሙሉ አዳነች አበቤ ይቅርበልኝ። ላቅ ነው ዛ ላቅ ነው አዳነች እንዲ ነው የምታወራው። ለጫ እየተዘረገረ ይቅርበልኝ አዳነች አበቤ እየሰደኩሽ እኔም ሰልበሽ ነግረውኝ አታለወይ ነው አዳነች አበቤ ዶክተር አብይ ይቅርበልኝ። ምን ላስላስ ያለ ነው። ምንም ችግር የለም። እንዲህ መነጥር እየገፋች ምንም ችግር የለም። ላስላስ ያለ ነው። ይቅር በል ሰባት ወር ሙሉ አልቀሳ፣ እኔ ዝርያ እያለች እካክ እኔ ሳያውቁኝ ገብቼ ወጣሁ። በምን እንደገባሁ በምን እንደወጣሁ እራሱ አያውቁ። አንድ ነገር ይቀርታ ምን ሳለል ገብቼ መግባቴን ሁላ የተናገሩት እነሱ ናቸው። እንኳን ይቀርታ ጅን ይቆለጥላል ገብቼ ወጣሁ። ከአንቺ ብሶ ልጆቼን ሁላ መስደብ ጀመረች። የራሷ እህት እኮ ናት። ልጆቼን ዘገምተኛ አራቸው የራሷ እህት ናት። ዘገምተኛ ማ ቤቴን ነው የምላቸው እኔ ቷን በክፉ ማንሳትም አልፈልግ። ቤቷ ያለውን ችግር ነው ስለ አባት ያወራቸው። አባቷ ነፍሰ ገዳይ ነው ራሷን የተናገረችው። ልጇ እንደሷ አለላይ ናት። ጭራሽ ቆራቢ ተማረች ትላለች። ድግሪዋን ታምጣ እኔ አንገቴ እንሰጣለ። ድሮፓት ናት። ትምህርት ነበረ ትምህርቷን አቁማለች። እንዳንቺ በየጭፈራው ቤት ለሊት የምትዞር ናት። ከአንቺ የተማረችው ምንድን ነው? ወንድ ማሳደድ ነው። ትምህርት አልተማርሽ ምን አልተማርሽ። ብልፅግና ነኝ ብትይ ማን እንዳስገባሽና እንዳስወጣሽ አውቃለሁ። ለምነሽ ለምነሽ ማን አስገብቶ ማን እንዳስወጣሽ ነው ያውቃል። ፍቅር ሲዝም ለምን እንደታሰረ እራሱ ነው ያውቃል። እሷ ልትገባ ስትል የእኔ ጎረቤት ናት ብሎ ምናምን ምናምን ፍቅር ሲዝም ተናግሮ ነበር። በሱ ነው ሸብ ያስገቡት፣ ሊያስበላት ነው ብለው። ምክንያቱም እነሱ ፖለቲካቸውን ማንም ይቅርታ፣ አካላቸው ያስገባሉ ችግር የለባቸው። እንደ ሕዝብን ማለያየት ነው የሚፈልጉት። ቀብ ነው የሚያረጉ፣ ጎበዞች ናቸው። እዛ በምን እንዳሰሩት እንኳን አያውቅም? እብድ ስለሆነ ፍቅር ሲዝም እኔ ሰፍር ነው ያለችው፣ አንድ ጎረቤት ምናምን እያለ አድራሻዋን ሲናገር ጊዜ ወዲያውን ያስገቡት። ምክንያቱም ይፈልጓት ነበረ። ና ግቢና ትንሽ አቧራንሺ ብለዋታል። እንደፈለግሽ አንድ ቦታ ቁጭ ብሎ አልጠሯ አላወራኋትም። አንድ ቦታ የሆነ ሚዲያ ላይ ቀርቧ አፍረው ይቅርታን የጠየቁበት ዮኒ ማኛ ሰይፉ ላይ ቀርቦ ቀብረር ብሎ ደረቱን ነፍቶ ሲያወራ እሷ ግን ጆሮዋ ላይ አድርገውላት የወደች ጢሻጢሽ ውስጥ አስቀምጧት ካስወሯት በኋላ ያ ልጅ እኔን ለምኖ ይነውላ እኔ ዛኔ ፀጉሬን ተሰርቼ ማለት ነው እዚ ጋ የጎዳደለውን ሊሞላልኝ እሱን አድርጌ ለምኖ አፈላልጎ ዘርበን ወደዛ ብየው ለምኖ መቶ ነው መቤቴ መሰክሬ ትንሽ አጠር ያለ ቪዲዮ የሰራሁ ብዙ ሚዲያዎች ነበር የፈለጉኝ። እኔ ቀብራራ ነኝ አባቴ ምክንያቱም ከነሱ በላይ ነኝ። ተለምኜ እንጂ ለምኜ እጅ ሚዲያ ላይ አልገባም። በአናቱ ይተከልማል ተለምኜ ትፈልጋለ ማኛው ፕሊስ ተብዬ በክብር ነው የተጠራሁት። ጠይቁት ሰይፉ፣ ሌሎችንም። የሆነም ሌላ ሚዲያ ነበር ረሳው ስሙን። እራሱ ዩቲዩብ ላይ እስካሁን አለ። እስካሁን አለ ዩቲዩብ ላይ እና ይቺ እካክ ግንባሯ ላይ ህይወቴ እስኪጠፋ በዚች አልደራደርም ብለው፣ አይ የኢትዮጵያ ባንዲራ ስላልሆነ ፈትቼዋለሁ። እኔ ከዳልቻ የተጣላ ነው የኢትዮጵያን ሰንደቅ ዓላማ ነክቶብኝ ነው፣ ሽንት ጨርቅ ብሎ አንተ ሽንታ መካክ ብዬ ነው የረገጥኩት። የኢትዮጵያን ሰንደቅ ዓላማ ነክቶ አንተ እካክ ብዬ እሷ ግን አውልቀዋለች። በጭባጫ ህብረት ኮባ ህብረት ኮባ ሽንታም የዝርያ እንትን ስልጣን ሰጥቼሽ ያለው ለአዳነች አበቢ፣ አዳነች አበቢማ ተምራ እየመራች ነው። ጥሩም ትምራ መጥፎም ትምራ ያለችበት ቦታ እንኳን ቢያንስ የተመች ነው። ጥሩም ትስራ ጥሩም አትስራ፣ አንቺ ሽ የምትሰጫት አዲስ አበባን የምትመራ ሴት እካካ አንቺ በኮባ መጠሽ በኮባ መጠሽ። እንደዚህ አይነት መሀይሞች ናቸው አማራን የሚያስበሉት። እሷ ስትሳደብ ኦሮሞን ደስ ይላችሁ ነበር አስታውሳለሁ። ብርሃኑ ነጋ አማራን ሲያስበላ ደስ ይላችሁ ነበር። ብርሃኑ ነጋ ይኸው ኮባውን ጠቅልሎ ገብቶላቸው አማራን ከኦሮሞ የሚያጣለው የአማራ ልጅ አይደለም። አይደለም በአማራ ስም ነጋዴዎች ናቸው። በአማራ ስም ነው የሚነግዱት። ሰቨን አፕ ይህን ነው አማራ አይደለች ታውቃላችሁ። እናንተም ግን ጎንደር ጎንደር ስላለች አማራ ናት ባለች አማራ ተባለች እያንዳንዱ በአማራ ስም መነገር ነው የሚፈልገው ሌባ መጥፎዎች ናቸው በአማራ ስም ለምን ሞጣን አይጠሉትም ኦሮሞዎች ታዲያ ለምን ትክክለኛ አማራው ሞጣን የኦሮሞ ልጆች አይጠሉትም ለምን የትግራይ ልጆች አይጠሉትም ሞጣን እስቲ አምጣ ሞጣን የሚጠላ አንድ የኦሮሞ ልጅ አምጣ ይስቅበታል፣ እንጂ በፍጹም በፍጹም ሞጣል የሚጠላ የለም የለም። ትክክለኛ አማራን ኦሮሞ አይጠላም። በአማራ ስም ሆኑ ክፉዎቹ እንግዲህ ይጠላል። አማራ ያስቸገረው ዲቃላዎቹ ናቸው። አማራን ለማስጠላት በጣም አድርገው ይሰራል። አማራን እንደ ዘመድኩን አማራን ለማስጠላት የሚሰራ ማንም የለም። ለብልጽግና ትልቅ ውለታ ከዋለው ትልቁን ቦታ የሚወስደው ዘመድኩን በቀለ ዘመድኩን ነቀለ። ያው ጀርመኖች ጤና የላቸው። እንደ ዘመድኩን ነቀለ አማራን ለማስጠላት የሰራ ማንንም አታመጣል። ያዝ ዘመዴ በል ዘመዴ፣ ጀግና ነው ዘመዴ ይሉታል። ኦርቶዶክስንና አማራን እንደ ዘመድኩን ነቀለ ያስጠላ አታመጣት። ግን አማራ አይደለም እየነገረህ ደግሞ እኔ አማራ አይደለሁም አማራ ይመቸኛል እያለ ይቀረቅርላል። ኦሮሞን መጥላት አይቻልም። ኦሮሞ ጠላት ቢሆን ኖሮ እኔ ኢሊሊ ሆቴል ስቀመጥ መርዝ ሰጥቶ መግደል ይችል ነበር። በሌላ ባይገለኝ በመርዝ መግደል እኔን ይችሉ ነበር እንዲሁም በአጫሉ ብዙ ጓ የሚባልበት ጊዜ ነበር። መግደል ቢፈልጉ እዛው እኔን በመርዝ ሌላው ቢቀር በመርዝ ጭጭ ያደረጉኝ ነበር። ምንም አላደረግም። የሆነ የመች ወንድማችን አንተ ክፋት የለ ሀሳብን ትናገራለህ። ከዛ ውጭ የምታደርገው ነገር የለም። እውነተኛውን ትናገራለህ። በማስረጃ ነው የምትናገረው። ቁጭ አድርገው ነው የጠየቀ የኦሮሞ ልጆች አብረን ነው ቁጭ አለ

እስቲ እዩ እንደ ሮማን እከክ የሰገደ አለ? ለብልጸግና በላይፍ ታይም የሰገደ ሰው አይታችሁ ታውቃላችሁ? ሰባት ወር ሙሉ አልቅሳን የገባችው ሰባት ወር ሙሉ እየየ ብላ ነው የገባችው።